እግዚአብሔር አይኔን ካልከፈተ፣ አጋር ታውቃለህ። አጋር አጋር ዝቅ ብለህ ማስገባ በእግሯ እየረገጠች ልጄ ልትሞት ነው። እኔም በጥማት እየሞትኩ ነው አ የእግዚአብሔር መልአክ ትመጣና አጋር ወይ ምንም ዝቅ ብለሽ ተመልከች ስትል ለካ ምንጭ በእግሯ ስር እየፈሰሰ ነው። አሜን። ሎጥ ነበር። ወዴት? ወደ ከናን እግዚአብሔር አብርሃምን ምና እኔ ወደሚያሳይ ሚያሳይህ ምድር ውጣ። አብርሃም ከወጣ እግዚአብሔር ወደ አሳየው ከወጣ በኋላ የወጣው ሎጥ ነበር አብሮ። ከዛስ ለካ ሎጥ የሱን ነገር ሁሉ ጋርዶት ነበር። ሎጥ ማለት በሌላ ቋንቋ መጋረጃ ይህ መጋረጃ ከአብርሃም ፊት ካልተነሳ አብርሃም ሁል ጊዜ በጨለማ ነው የሚሄደው። ብዙዎቻችን ይሄ አይን ያያል፣ ግን ተጋርደናል። የራሳችን ነገር ማለት አልቻልንም። ገባችሁ? ከዛ ሎጥ ከፊቱ ሲሄድ እግዚአብሔር አብርሃምን ምን አለ? አብርሃም አለ ውጣ አለው። እሺ እያለው አየው የሰመኮ ከዋክብት ቁጠር እንዴት አድርጌልኩታል? ገባ ለአብራም እግዚአብሔር ያለው መቼ ነው? ሎጥ ከፊቱ ከተነሳ በኋላ ነው። ገባችሁ ከእዛስ መጋረጃ ከፊቱ ሲነሳ እግዚአብሔር መጣን አ አብሬ አብሬ ወጣ እሺ ወጣ አ ኢ ምን ሰማይ ኮከብት አ ዛሬን እንደ እዚህ እንደ ምድር አሸዋ ነው የሚያበዛው። አሜን። ኤ ሁሉ በረከት ላንተ ነው። አሜን። ወኔ እስከ ዛሬ የት ነበርኩኝ? እው፣ ዛሬ ተነብብያለሁ። አሜን። በእናት ልጅ፣ በአባት ልጅ፣ በወንድም በእህት በሚስት በባል በዛም በዚህም ሆኖ በፊት መጋረጃ ሆኖ ያንተን በረከት ያንተን ዴስቲኒ ያንተን ነገር እንዳትመለከት ያደረገው አባቴ ከፊታችሁ ለገለል ያደርገው። አሜን። የራሳችሁን ነገር ትመለከታላችሁ፣ በረከታችሁን ትመለከታላችሁ። ወደ አያችሁ ትገሰግሳላችሁ፣ ወደ ህልማችሁ ትሄዳላችሁ፣ ወደ ራሳችሁ ትሄዳላችሁ። አሜን። ኢየሱስ ወደዚህ ምድር ሲመጣ ንፋስ ሆኖ ቢመጣ ማንም አይቀበልም። እግዚአብሔር እንደ ንፋስ ቢሃር አርጎ ቢያመጡ አይቀበልም። ማታተ ነው ማለት ዋው ሁሉና ይጠፋል። ሰው ልጅ ስለዚህ በሰው መልክ ፍጹም ሰው ፍጹም አምላክ አድርጎ አመጣ። ከሰው ጋር እንዲበላ ከሰው ጋር እንዲጠጣ እያንዳንዱ ችግር እንዲቀበል አጣት እንዳይመለከት አድርጎት አኖሮ ሰላሳ ዓመት ሙሉ ምድር ላይ ሶስት ዓመት ተኩል አገልግሎት ያሁሉ ስለን እንደ ሰው እንደ ማንኛውም ሰው አልገባም። እዚህ ጋር ቆይዳ ሳለ አሁን አሜን። ከዛስ ኢየሱስ መጣ የሰው ልጅ አላወቀም። እነዛ በእውቀት የጠገቡ ራሳቸውን በሌላ ነገር ያካበቱ ኢየሱስ፣ አንተ የዮሴፍ ልጅ አይደለህምን? ወንድሞቹ እህቶቹስ ከኛ ወገን አይደለምን? ያሉት ምን ምንድን ነው? መቶ ሲያስተምር ምንኛ ነው? ሰውዬ ትምህርት ቤት አልተማረም፣ የት አልገባም። የኢየሱስ ነገር ሁሉም ማስደነቅ ጀመረ። ኢየሱስ የሰማይ አጀንዳ መሆኑን አላወቁም። የማታ የእግዚአብሔር የክብር ጀመና አረ፣ በጌታ በኢየሱስ ላይ በኢየሱስ አንድ ሰው ለአብርሃም ጋረጃ ሆኖ የተቀመጠ ሎጥ ነበር። ሎጥ ሲገፈፍ ነው ውጥ አለው። ዛሬ በኢየሱስ ክርስቶስ ሎጥ ሆኖ ያስቸገረ፣ በቤትሽ ላይ ሆኖ ያስቸገረ፣ ከፊትሽ የአንተን በረከት እንዳትመለከቺ የሆነ ዝም ብሎ ክፉ ክፉ ነገር እያመጣ በአንተ ፊት በአንተ ላይ የሚያደርገውን ዛሬ አምላክ ከፊትሽ ገለል ያደርገዋል። እስቲ ገለል ይደረጋል። መልሴ ክብራችን እንዳትመለከቱ የሚያደርግ ገለል ይደረጋል። ጤናችሁ ለታክ የሚያደርግ ዛሬ ገለል ይደረጋል። በሰላማችሁ ላይ የሚዋጋ ዛሬ ገለል ይደረጋል። ያንተን በረከት የሚበላ ዛሬ ገለል ይደረጋል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። ተራራው ዝቅላል። የሞተው ያንተ አይሆንም። የተጨለመው ያንተ አይደለም። የተበሳጠው ያንተ አይደለም። የተጣመመው ያንተ አይደለም። እስቲ የኔ ነገር መልሴ፣ በእግዚአብሔር ፍርድ መልሴ፣ የተቃናነ መልሴ